ይፈልግ ለምንድን ነው ለቤዛ እና ስለ እኔ ነገርሻት? ማን ነው እንደዛ ያለ ማንም። እስኪ ነግረኝ። አጥብቁ ማለት ማለትማ ማ ቤዛ ማይሆን ነገር ከገጠማ ከጀርባ ያለሽ መጥፎ ሰው አንቺ። በጣም ርግጠኛ አዝናለ። ያሬድ ግምት ትክክል አይደለም፣ ብቻ ነው ያልነገርኳት። ምን ትኝ እንደው አዎ ነው ያልነገርኳት። እና ማን ሊነግራት ይችላል? እንጃለ። ቆይ እንደዛ ነው። ምርስ ለማን ነው እንግዲህ? እዚህ ጋር ያለ ነው እኔና አንተ ነን አይደለ? አዎ እኔና አንቺ ነን። ስለዚህ ያነገርኩ ያለው አንተ ነው። ገባ ከመቼ ጀምሮ ነው እኔ ለእንደዛ ነው ሲሆንሽ ከኔ ይልቅ ያችን መሰሪ ከመረጥ ጊዜ ጀምሮ ስንበይ ደሞል ደስ አለ። ገና ከቤዛ ራስ የማትወርጅ ከሆነ ከዚህ በላይ ብዙ ነገር ነው የሚያጋጥምሽ። እሺ እውነት፣ ስሚ ጸጋ፣ እመኝ ከዚህ በኋላችን ልጅ የማትፋቻት ከሆነ እንደ ዛሬ በጠፊ የምፋታሽ እንዳይመስልሽ። የሆንክ ሴት አዜብ፣ ምን እኔ አሬድና ሴት ሴታ ሽም ምን ልታመጣ ነው? ምንድን ያልሽ? ዋንቺ እቺ ምን አይነቷ ሴጣ ነች? አይ ጸጋ፣ የሴት በላይ የሴት አንበሳ ስልሽ እንደው የማንም መጫወቻ ሆነሽ ቀረሽ። አንድ ያሬድ በጥፊያት ያጠነከረሽ፣ ቹቻ ተደብቃ ደበደበችሽ። ወይኔ በላቸው ማለት አሁን ነው። ለማንኛውም እንደተለመደው አሰላሙ አሌይኩም ወራህመቱላሂ ወበረከቱ። ውድና የተከበራችሁ የአፍላ ፍቅር ቤተሰቦች፣ የአፍላ ፍቅር ወዳጆች ማለት ነው። ለካ ቤተሰቦች ናችሁ እናንት። እና እንዴት ናችሁ? ላ ያለሁኝ ሰላም ነኝ። እንግድች ቹቻ ታበቅላታለይ ጸጋን ማለት ነው። እኔ ጸጋ ስትነሳ ጸጋ ስትድን የምትበቀላችሁን መበቀል አያሳየኝ አያሳየኝ። በቃ እያንዳንዳችሁ ማለት ነው እያጠነጠነችላችሁ ነው አሁን። እመኑኝ፣ እመኑኝ፣ እመኑኝ፣ እመኑኝ። ቤተሰብ እንግዲህ ጸጋ ከወደቀችበት ሄርሜላ አንስታታለች። ግን በመንገድ ላይ ሲሄዱ እንዳጋጣሚ ቹቻ እና ቤዛ ሆነው ሲሄዱ እንግዲህ ሙድ ምን ያክል ሙድ እንዳያዙባት ወርቃ አግኝተዋት አንስታት ሄድሜዳ አንስታት ያወራቻት እነሱ ሲያልፉ ግን እንዳገኟት፣ ማን ደበደበች? ምንድነው የደበደበች ምን ሆነች ነው እንደዚህ ፊትሽ ቲማቲም ሆኖ ያመረበት ያማረበት እያሏት ነው። ለማንኛውም ወደ ቀጣይ ቪዲዮ ላይክ ማድረጋችሁን አትሩ ወይ የክፋት መጨረሻ ጸጋ፣ ቆይ ማነው እንደዚህ ደራርጎ የፈረሸሽ ምን አገባሽ? እንደ ፈጣሪ አንተ ግን ምን ይሳናሃል? ውሎ ሳያድር በይን ሰማኝ አይደል? ቆይ ተርዞች ምንም ትቀባጠት ምንም ምንም አይደለም። ቆይ ግን ጸጊ ምን ሆነሽ ነው? አንቺ ልጅ ስነ ስርዓት ሽ ነሽ ባልሽ ምን ልታመጪ እኔ ጸጋማን እንደሆንኩ ታውቂያለሽ። እሺ እኔ ብርቱ። ቆይ ምን ሆነሽ ነው እንደዚህ አማረብሽ? ቹቻ ያቱን ማጠጋ እንደዚህ አታውሩ። ቆይ ጸጊሽ ወይ ምን ሆነሽ ነው እንደዚህ? ማለት ይመስልሽ ወይ እናትሽ? አንቺ ልጅ አፍሽን አትክፈች አትክፈጪሽ እንደዚህ የሆነ ሽያጌዎች ማ እኔ አፌን ባልከፍት ምንም ትክክል አይመስለኝ። ምነው ደስ አለሽ ማለት ነው? በጣም ነው እንጂ ደስ ያለኝ በጣም ምናምን እንደዚህ ለኮፍ አርጎ ከሚተዎች ስብርብር አርጎች እንደ በገላገሉኝ። እሱ እያማረሽ ይቀራል። እሺ ቤዛ ብንከባበር አይሻልም? ዝም ያልኳችሁ እኮ ስነ ስርዓት ትይዛላችሁ ብዬ ነው። አረ እባክሽ ስለ የትኛው ስነ ስርዓት ምታወሩ? ለነገሩ ስነ ስርዓት የታቁና ቤዚቲ ሁ ሄዱ። ፀጋ ግን እንደዚህ አላማረባትም። በጣም እንጂ፣ የሆነ ጀማሪ ቀለም ቀቢ የቀባው ግድግዳ እኮ ነው የምትመስለው። ፌዛ፣ ምነው ሞቴን አፍጥኖልኛልሽ? ባክሽ ከዚህ በላይ ምንም አታመጪ። ምን ማለት ነው ባክሽ? ስለምን እንደማውራ በደንብ አድርገሽ ታውቂያለሽ። ጸጊ፣ ቆይ ለምን ዝም አትይም? ሰው እነዚህ ልጆች ምንም ጤነኞች አይመስሉኝም። ለማንኛውም ደናው አሉ ሺ ባይቆ እንጂ ቾቻ ቆይ፣ ምንድን ነው የተፈጠረው ማለት ማለት ሴት ጸጋን ማለት እንደዚህ ይቀጠቀጣል። ይህኔ ከአንዱ ጋር ትጣልት ይሆናለሁ። ለነገሩ ነገሩ ልክነሽ። ሁሉም ሰው እኮ እንደኛ ዝም ይላት ይኸውልሽ። ማንም መንታት ማን ማለት ዋጋዋን ማግኘቷ ነው ደስ የሚለት። ለነገሩ ተያዝ፣ እንዴት አንጀት ቅቤ እንደጠጣ በታይ ቪዲዮ ላይ የማሳያችሁ ያሬድ እና ቤዛ ሲለያዩ እየተላቀሱ ነው። ሀቂቀትን በጣም ያሳዝናል። ያኔ ልብ የሚሰብራል። ኢንሻላህ የሆነ መፍትሄ መጥቶ እንዲታረቁ ወይ ወደ ፍቅራቸው እንደሚመለሱ ተስፋ አድርጋለሁኝ። እና ቤተሰብ እንግዲህ ደግሞ አይታችኋል፣ ጸጋና ቹቻና በዛ ምን ያክል በጸጋ ላይ ሙድ እንደያዙባት ማለት ነው። ግን ስትነሳ ከእሷ የጠረጠረችው እሷ አልጠረጠረችም። ግን ሄርሜን ላይ የጠረጠረችው ፊዮሪን ነው። እንግዲህ ፊዮሪ ነፃ ያወጣሽ እንላለን። ምክንያቱም በቹቻ በጸጋ ተጠረጠርሽ ማለት በቃ አፈር ድም ያበላችሽ ማለት ነው። ስለዚህ ነፃ ትወጫለሽ ብዬ ተስፋ አድርጋለሁኝ። ግን እኔ የጆቻ አለመናገር ለማንም አለመናገር ተመችቶኛል። ምክንያቱም በቃ ከራስ ካለፈ በቃ ለንፋስ እንደመስጠት ነው። ስለዚህ ቀጣይ ቪዲዮ በቃ ቢዚ ነኝ መጨረሻ የሆነ ማለት ነው። እሺ ቀያሪት ነኝ ምን ላድርግ? በአንተ ብዬ ቤተሰቦች የምቶ አልችል አረቤዛ ያደብራል ኪሮ ወድጄ እኮ አይደለም እኔም እኮ ሽጨነቅኝ ምን ላድርግ? እናቴ እንደዚህ እያዘነችብኝ ያብረ በሆን ለእኔም እርግማን ነው የሚሆንብኝ። ወይኔ በጋሽነት ኪሩ እመኔ ግን ጸጋን ሰቅላታል። ያሬዶ አንተ ባት ሰቅላትም ማንነቱ ያልታወቀ ሰው ደህና አርጎ አቀናብሯታል። እሺ ማ ጸጋል? አዎ፣ ያሬዶ። አሁን ስንመጣ ማለት ፊቷ ምናም በላዙ ኪር ሚላ ጋር አግኝተናቸው ነበረ። ማንም የሚያደርገው ማን ይሄ ለእሷ ገና ጅማሩ። እኔ ያሬ ማንደውን ኳሳ ያሬዶ ገና ትቶ በቃ አሁን አንተ እሷን ምንም አደረካት? ምንም። እኔ እናንተ ነገር የሚመለስ ነገር አይደለም። ስለዚህ በቃ ተዋት። እኔ አልገባኝ። በቃ ያው መስዋዕትነት የከፈላችሁለት ፍቅር በቃ በቃ ማለት ነው። አዎ ኪሩ፣ ያሬድ አሁን የምነግርህን ነገር ልብ ብለህ ስማኝ። ምንድን ነው? ያሬድ አሉድህም ብዬ ራሴ መሸጥ አልፈልግ። ግን ደግሞ በህይወት እያለች ለእኔ ብላ ህይወቷን መስዋዕት ያደረገች እናቴ፣ ለእኔ ብሎ የሞተ አባቴ መካድ አልፈልግ

እኔ አመናችሁም አላመናችሁም በቤዛና በያሬድ መለያየት አላዘንኩም። ያሳዘነኝ ነገር አንድ ነገር አለ። እንደ አንድ ጓደኛ ሆነው ፍቅራቸውን ሳይገላለጹ የሆነ ቦታ ሄደው የራሳቸውን ጊዜ ሳይጫወቱ መለያየታቸው ግን በጣም አሞኛል። ምክንያቱም ይህ ነገር እራሱ የተፈጠረው ጸጋ፣ ለእናቷ ለቤዛ እናት የነገረችባት ያሬድ ጋር በተቀጣጠሩበት በዛ ሰዓት ነበር እሷ መሄድ ያለው፣ እሱ እጠብቅሻለሁኝ እንገናኛለን በተባባሉበት ሰዓት ለቤዛ እናት ጸጋ ፍቅረኛ እንዳላት ንግር አረገችባት። በዛው ነገሩ ይኸው ብጥብጥ አለ ማለት ነው። ስለዚህ የሚያሳዝነኝ ነገር ነው። እሷም የኔ ቆንጆ አትበለኝ፣ እሱም ደግሞ የኔ ቆንጆ ሲላት እንደ እንደተጨቃጨቁ የራሳቸው ጊዜ ሳይኖራቸው የራሳቸውን ፍቅር ሳይሰጣጡ ይኸው ለዚህ በቁ። አሁንሽ ምን እናርግኝ? አሁን ደግሞ ለማንኛውም እንደሚታርቁ ተስፋ እናደርጋለን። ግን እኔ የጸጋ በቀል እኔ በቃ እየታየኝ ነው እየታየኝ ነው። አስባችሁታል ስትነሳ ምን ልታደርግ እንደምትችል ምክንያቱም የልጅቱ መሄጃ መንገዱ በጣም ይለያል፣ መንገዷ በጣም ይለያል። እኔ ምን እንደምታደርጋት ደግሞም የሆነ ቻን የሆነ ነገር ታደረጋ ከለብ አልጠረጠርም ማለትም በቃ ሀታ ስትጠይቃት ራሱ እንደማታውቅ ድንገት እንደተመታች እነሱ ለማንም አልተናገረችም፣ ወለ ለቀስት ያልተናገረችም ወለ ለቤዛ አልተናገረችም። ሀታ እንኳን ጉዳዩን ምንም እንዳልተፈጠረ በቃ ምንም እንዳልተፈጠረ እንደማታውቅ በቃ እንዳልሰማች ሁላ ነው አክት ያደረገችው። የምትበቀላት ወይም የምትጠረጥራት አይመስለኝም፣ ምክንያቱም ሄርሜላ ታማ ተመንገዱ ላይ እንዳነሳት እንዳያችሁት በቃ የሆነ እንደማጠረጥራት ተስፋ አደርጋለሁ፣ ግን እኔ የምትጠረጥራት ፊዮሪ ነው። ምክንያቱም እነሱ ተጣልተው ጸበኛ ስለነበሩ ስለሆኑም፣ ፊዮሪ ምናልባች ደግሞ ፊዮሪ እኔ በጣም ነው ወዳት ወይ እና እሷን እንዳትበቀላት እና የሆነ ነገር እንዳትጎዳት ብዬ አስባለሁ። ምክንያቱም ሄርሜላ ፊዮሪ ትሆናለች ብላ ቅልቧ ላይ ስላደረገችላት ምናልባች የእሷም ማሳብ ገድፋ እሷ ናት ምናምን የሚለውን ሀሳብ ካነሳችና ከእንደዛ ከሆነ ግን ፌሪን መቼም ፌሪ የምልሳትልም። ለማንኛውም ወደፊት የምናየው ይሆናል። ማን አሸናፊ ይሆናል፣ ማን ተሸናፊ፣ ማን ተጠርጣሪ፣ ማንን ትበቀላለች? የምናየው ይሆናል። ግን ጸጋ የምትምራቸው አይደለችም፣ አትምራቸውም። በቃ መቶ ፐርሰንት ማለት ነው፣ አትምራቸውም፣ አትለቃቸው ሞላ ማለት ነው። ለማንኛውም ቤተሰብ ሀባይቢ ሰብስክራይብ ስለምታደረግ ስለምታስደስትኝ ከልቤ አመሰግናለሁ። ጀዛኩሙላሁ ሀይራን። አሁንም ሰብስክራይብ እና ላይክ ማድረጋችሁን አትርሱ። ሀሳብ አስተያየት ካላችሁ በኮሜንት ላይ አሳውቁኝ። ኮሜንት አነባለሁኝ። እወዳችኋለሁኝ፣ አከብራችኋለሁኝ። አላህ ይጠብቃችሁ። ሀገራችንም እኛንም ሰላም አላህ ያድርገን። ሀባይቢ እህብኩም ፊላህ አላህ ይሀብኩም አላህ በኸይር እና በመልካም ቪዲዮ አላህ ያገናኘን። እስከዛው ሰላሙ አሌይኩም ወራህመቱላሂ ወበረከቱሁ